ዋና ዋና ዜናው በኢትዮጵያ መንግስትን የሚቃወሙ 24 የታጠቁ ኃይሎች አሉ ተባለም። ጎንደር ከተማ ቀበሌ 16 የ11 ዓመት ሕፃን መታገቱ ተሰማም። በአማራ ክልል ካለፈው መስከረም አጋማሽ ጀምሮ ያገረሸው ጦርነት የተከፈቱ ትምህርት ቤቶች በድጋሚ እንዲዘጉ ምክንያት መሆኑ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል የምትገኙ ጃኖ ቁማንት ሚዲያን ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በኢትዮጵያ መንግስትን የሚቃወሙ 24 የታጠቁ ኃይሎች አሉ ተባለ። የኢትዮጵያ መንግስት የወቅቱን ወታደራዊና ፖለቲካዊ ሁነት በሚተነትንባቸው የተለያዩ መድረኮች መንግስቴን በነፍጥ የሚዋጉ 24 የታጠቁ ኃይሎች አሉ ሲል ይፋ ማድረጉት ሰምቷል። የኢትዮጵያ የተለያዩ የደህንነት ተቋማትና የውጭ ጉዳይ ኢንስቲትዩት ቢሮ አጣርቶ ያገኛቸው ናቸው ከተባሉት ከእነዚህ 24 የታጠቁት ጸረ መንግስት ኃይሎች መካከል 13ቱ ሙሉ በሙሉ ከውጭ ታሪካዊ ጠላቶቻችን ጋር ትስስር ፈጥረው በትጥቅና ስንቅ የሚደገፉ ናቸው ሲል መንግስት ለባለሥልጣናቱ ይፋ ማድረጉት ሰምቷል። መንግስት ታሪካዊ ጠላቶቻችን ያላቸው ሀገራት የትኞቹ እንደሆነ በግልጽ ባይጠቅስም ኤርትራ፣ ግብጽና ሱዳን ሊሆኑ እንደሚችሉ የውስጥ አዋቂዎች ጠቅሰው ግብጽና ኤርትራ ቀዳሚነቱን ይይዛሉ ብለዋል። መንግስት በደህንነት ተቋሞቹ በኩል በዝርዝር አጥንቶ ከያዛቸው 24 ታጣቂ ኃይሎች መካከል ከነዚህ ታሪካዊ ጠላቶች ጋር በቀጥታ ትስስር ፈጥረው የትጥቅና ስንቅ እንዲሁም የቴክኒክና ስልጠና ድጋፍ ያገኛሉ የተባሉት 13 ታጣቂ ኃይሎች ዝርዝር ይፋ ባይደረግም ህወሓት፣ ፋኖና የኦሮሞ ነጻነት ሰራዊት እንዳሉበት ተረጋግጧል። በዚህ ውስጥ ጠላቶችና አሰላለፋቸው ትንታኔ ላይ ተመስርቶ መደረግ አለባቸው የተባሉ ተግባራትን በተለያዩ መድረኮች እያቀረበ የሚገኘው የኢትዮጵያ መንግስት ጉዳዩን ከቀይ ባህር ፖለቲካ ጋር አስተሳስሮ በማቅረብ ትልቅ የዲፕሎማሲ ስራ ለመስራት ማቀዱ ተሰምቷል። መንግስት ቀይ ባህርን በተመለከተ በሚያደርገው ሁሉን አቀፍ እንቅስቃሴ ትልቅ ትኩረት የሰጠው ለውጭ ግንኙነትና ለሚዲያ ፕሮፓጋንዳ ነው የሚሉት የመረጃ ምንጮቻችን፣ በሀገር ውስጥ አህዳውያን ኃይሎች በፈጠሩት ሴራ የመጣውን አለመረጋጋትና ስርዓት አልበኝነት ለመፍታት ያለው ዝግጁነት እዚህ ግባ የሚባል አይደለም ብለዋል። በተለይም ደግሞ ህገ መንግስታዊ ጥያቄ ያነሱትን እንደ ቅማንት ያሉ ህዝቦች ጥያቄ በመፍታት ከጎኑ ለማሰለፍ ከመጣር ይልቅ በጠላትነት መፈረጅን ምርጫ አድርጎት የዘለቀበት መንገድ ሀገሪቱን ወደ ሰላም የሚያመጣ አይደለም ተብሏል። በዲጂታል አርበኝነታችን ትርክታችን ለዓለም ማጋባትና የዲፕሎማሲ የበላይነትን መያዝ አለብኝ ብሎ እየሰራ የሚገኘው የአሁኑ የኢትዮጵያ መንግስት የሀገር ውስጥ ተቃዋሚዎችን ከውጭ ጠላት አጃምኖ በመፈረጀ ውስጡን ጠላት የማጠፋው የውጩን በማንበርከክ ነው በሚል ስል የተያዘው እቅድ ሀገሪቱንና ህዝቦቿን ወደ አደገኛ ሁኔታ ሊያስገባ ይችላል ሲሉ አንዳንድ ተንታኞች አሳስበዋል። መንግስት የውስጥ ወቅታዊ ጉዳይን በተመለከተ ያነሳው ነጥብ ቢኖር መልካም አስተዳደርን ማስፈንና ዘራፊውን መቆጣጠር የሚል እንጂም የመብት ጥያቄዎችን በሕገ መንግስቱ መሰረት መመለስ የሚል ነገር አለመተንፈሱ ታውቋል። መንግስታዊ ለገጠመው የፖለቲካ ቀውስ የዳረጉት ያልተመለሱ ህገ መንግስታዊ ጥያቄዎች መሆናቸውን እያወቀ መፍትሄ አለመስጠት ወደ 24 የሚጠጉ አማጺያን ኃይሎችን ማፍራቱ ዓለም ያወቀው እውነት ነው ተብሏል። ጎንደር ከተማ ቀበሌ 16 የ11 ዓመት ህፃን መታገቱ ተሰማም። ትላንት ጥቅምት 7 ቀን 2018 ዓመተ ምህረት አንድ የ11 ዓመት ሕፃን ከቀኑ 11 ሰዓት ገደማ በጎንደር ከተማ ቁስቋም የተባለው የከተማው ክፍል ታግቶ መወሰዱን የመረጃ ምንጮቻችን ገልጸዋል። ሕፃን ጌት የብርሃኑ ጸጋ ወላጆቹ የሚያልቧቸው ከብቶች ሳር ወደሚግጡበት የከተማው ዳረኞችን ተከትሎ በሄደበት ማንነታቸው ባልታወቁ አጋቾች ታፍኖ መወሰዱን ቤተሰቦቹ ተናግረዋል። ሕፃን ጌት የብርሃኑን ያገጡት ግለሰቦች ከቁስቋም ቤተክርስቲያን ወደ ሮቢት መውጫ ይዘውት እንደሄዱና የአካባቢው ማህበረሰብ ለማስጣል ተሰብስቦ ቢከተልም አጋቾች የገቡበት ሳይታወቅ መቅረቱን የመረጃ ምንጮቻችን ገልጸዋል። እስካሁን አጋቾቹ ደውለው የጠየቁት የማስለቀቂያ ክፍያ የለም፣ የሚሉት የመረጃ ምንጮቻችን ሕፃን ጌትዬ ብርሃኑ ላለፉት 24 ሰዓታት ያለበት ሁኔታ እንደማይታወቅና ወላጆቹ በከፍተኛ ጭንቀት ላይ መሆናቸው ለጃኖ ቅማንት ሚዲያ ተናግረዋል። አጋቾች ሕፃኑን የወሰዱበት አቅጣጫ እንጂ ማንነታቸው በትክክል አልታወቀም፣ ያሉት ምንጮች ህብረተሰቡ እገታውን ተከትሎ በስልክ በመደዋወል በሮችን አዘግቶ ፍተሻ ለማድረግ ቢጥርም ሕፃኑ ይሄደበት አልታወቀም ብለዋል። አንዳንድ አስተያየት ሰጪዎች አጋቾች ሕፃኑን ወደ ገጠር የወሰዱት መስለው ወደ ከተማው በመመለስ አሳቻ ቦታ አፍነው ሊያስቀምጡት ይችላሉ ብለዋል። የአገሪቱ የፖሊስ ስርዓት ባለመዘመኑ ምክንያትና በሌሎች በርካታ ምክንያቶች ሰው እያገቱ በስልክ ደውለው ገንዘብ የሚቀበሉት ወንጀለኞች ያለምንም ስጋት እንደፈለጉ ንጹሃንን እያገቱ ናቸው ሲሉ የከተማው ነዋሪዎች ለጃኑ ቁማንት ሚዲያ ተናግረዋል። ወላጆች ልጆቻቸውን ካጠገባቸው መለየት የለባቸውም የሚሉ ወገኖች በበኩላቸው ህጻናት ለገታ የሚዳረጉት አብዛኛውን ጊዜ በወላጆች ግድ የለሽነት ነው ሲሉ ገልጸዋል። በአማራ ክልል በነገሰው ስርዓት አልበኝነት በየዕለቱ ንጹሃን ዜጎች እየታገቱ ከፍተኛ የማስለቀቂያ ገንዘብ እንደሚጠየቁም አንዳንዶች ደግሞ ገንዘብ በተጠየቃችሁበት ልክ አልከፈላችሁም በሚል እንደሚገደሉ ስንዘግብ መቆየታችን አይዘነጋም። በተለይም በጎንደር ከተማና አካባቢው ሰው ገታ በአቋራጭ ትልቅ ገንዘብ ማግኛ ዘዴ ተደርጎ እንደሚሰራበት የሚናገሩት አንዳንድ የከተማዋ ነዋሪዎች የተበላሽ የጸጥታ ስርዓት እስኪ ስተካከል ድረስ ማህበረሰቡ ከፍተኛ ጥንቃቄ በማድረግ ራሱንና ቤተሰቦቹን እንዲጠብቅ መክረዋል። በተፈጠረው ገበላይነት አለመኖር ምክንያት አንዳንድ ስግብግብ ሰዎች ራሳቸውን ወደ አውሬነት ቀይረው ንጹሃን ዜጎችን በጭካኔ ማገታቸውና ገንዘብ መቀበላቸው ሳይበቃ የሚፈጽሙት የጭካኔ ግድያ እጅግ ዘግናኝ ነው ተብሏል። በአማራ ክልል ካለፈው መስከረም አጋማሽ ጀምሮ ያገረሸው ጦርነት የተከፈቱ ትምህርት ቤቶች በድጋሚ እንዲዘጉ ምክንያት መሆኑ ተገለጸም። ከባለፈው መስከረም አጋማሽ ጀምሮ በሻዕቢያና በህወሀት ይደገፋል በሚባለው ፋኖና በመንግስት መካከል በተከፈተው አዲስ ጦርነት በተለይም የሰሜንና የደቡብ ወሎ በርካታ ወረዳዎች በፋኖ ቁጥጥር ስር መውደቃቸውን ተከትሎ በዚህ ዓመት ተከፍተው የነበሩ ትምህርት ቤቶች በድጋሚ እንዲዘጉ ተገደዋል ተብሏል። በየአመቱ ማሳካት የማይችለውን እቅድ በማውጣት ከእቅዱ ግማሹን እንኳን አሳክቶ የሚያውቀው የክልሉ ትምህርት ቢሮ በበኩሉም በዚህ ዓመትም ከ74 ሚሊዮን በላይ ተማሪዎችን ተቀብሎ ለማስተማር አቅዶ እስካሁን ያሳካው የእቅዱን 51 በመቶ ብቻ መሆኑን በሰሞኑ ግምገማው ይፋ አድርጓል። ትምህርት ቢሮ ትናንትና ከትላንት በስቲያ በደብረ ብርሃን ከተማ ባካሄደው የ2018 ዓ ም የሶስት ወራት ያፈጻጸም ግምገማ ለቅዱ ውድቀት በክልሉ ያለው የጸጥታ ችግር እንደሆነ አስቀምጧል። በመድረኩ የሰሜን ሸዋና የምስራቅ ጎጃም ዞን ትምህርት ጽፈት ቤቶች የሶስት ወራት እቅድ አፈጻጸማቸውን እንዲያቀርቡ የጋበዘው ትምህርት ቢሮ በተያዘው የትምህርት ዘመን ካልተመዘገቡት 49 በመቶ ተማሪዎች በተጨማሪ 21 በመቶ የሚሆኑ ትምህርት ቤቶች በጸጥታ ችግር ምክንያት እስካሁን መከፈት እንዳልቻሉ ገልጿል። በምስራቅ ጎጃም ዞን ብቻ 822 ትምህርት ቤቶች እስካሁን እንዳልተከፈቱ የገለጸው የዞኑ ትምህርት መምሪያ በበኩሉም ማስተማር በጀመሩ ትምህርት ቤቶችም ቢሆን ከተማሪዎች ባሻገር በርካታ መምህራን ወደ ስራቸው እንዳልተመለሱ ጠቁመዋል። የዞኑ ትምህርት መምሪያ አክሎም 790 ሺህ ተማሪዎች ለመመዝገብ አቅዶ እስካሁን የመዘገበ 131 ሺህ ብቻ መሆኑን እና ከ659 ሺህ በላይ የሚሆኑት ደግሞ እስካሁን ወደ ትምህርት ገበታቸው እንዳልተመለሱ በመግለጽ የውድቀቱን ጫፍ ለማሳየት ሞክሯል። ፋኖን በትጥቅ ስንቅና መረጃ በማገዝ ክልሉን ወደ ሙሉ ስርዓት አልበኝነት የቀየሩት የአማራ ብልጽግና ባለስልጣናት ከልባቸውም ይሁን አይሁን በግልጽ ባይታወቅም በየቀጠናው ለሚገጥማቸው ውድቀት ሁሉ የጠላት አጀንዳ ተሸካሚ ጽንፈኛ በሚል የጫካ ወዳጃቸውን ፋኖን ተጠያቂ ለማድረግ እየሞከሩ ይገኛሉ። ዛሬም በክልሉ የተለያዩ አካባቢዎች በተለይም በወሎና በጎጃም በመንግስትና በፋኖ ታጣቂዎች መካከል ያለው ውጊያ እንደቀጠለ ሲሆን ከሁለት ዓመታት በኋላ በዚህ ዓመት የተከፈቱት ትምህርት ቤቶች በድጋሚ እንዲዘጉ ምክንያት ሆኗል። በሁለቱ ኃይሎች መካከል በሚደረጉ የተኩስ ልውውጦች ተማሪዎችን ጨምሮ በርካታ ንጹሃን ዜጎችና እንደ ጤና ተቋማት፣ ትምህርት ቤቶችና የመሳሰሉ ህዝባዊ አገልግሎት ሰጪ ተቋማት ለከፍተኛ ጉዳት እየተጋለጡ መሆኑን አይዘነጋም። መንግስት በክልሉ የነገሰውን ስርዓት አልበኝነት ለመቅረፍ የብልጽግና መዋቅር ውስጥ ሆነው ለፋኖ የሚሰሩ የራሱ ካድሬዎችን በመለየት ህጋዊ እርምጃ ካልወሰደናም በክልሉ የሚነሱ የህዝብ ጥያቄዎችን ካልመለሰ ችግሩ ከዚህ በበለጠ እየከፋ ሊሄድ እንደሚችልና የሀገሪቱ መንግስት የሚወደው ስልጣኑ ጥያቄ ውስጥ እንደሚገባ ብዙዎች ይናገራሉ። አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።